ክቡር ቀሲስ ፈቃደ የበስ የወረዳ ዋና ፀሐፊ፣ ክቡር አባታችን ቀሲስ ቀለመወርቅ የዚህ ታላቅ ደብር አስተዳዳሪ፣ ቅዱሱን መስቀል ጨብጣችሁ ሰውን ከእግዚአብሔር ጋር የምታስታርቁ አባቶቻችን ካህናት፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት አባላት፣ ከሩቅም ተቀርባችሁ በዚህ ቅዱስ ስፍራ የተገኛችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ሁላችሁ እንደምን አደራችሁ? እንደምን አደራችሁ? እንደምን ለዚህ ሰዓት ቆያችሁ? አሜን። የቸርነት የይቅርታ የፍቅርና የትዕግስት ባለቤት የሆነው አምላካችን እግዚአብሔር ስለማይነገር ስጦታ ሁሉ ክብርና ምስጋና ለአምላካችን ይሆን። እዛ የምትዘምሩ ሰዎች ዋካችሁ በእግዚአብሔር ፍቅር ነው የምንጠይቃችሁ አንድ ጊዜ ዝማሬውን ታቆሙና ታቦታ ተጎ ወዳሉበት ወደዚህ ስለ ክብረ ታቦት ስለ ክብረ ወንጌል ስትሉ በፊት ለፊት መታችሁ እግዚአብሔርን ቃል እንድትሰሙ በእግዚአብሔር ፍቅር እንጠይቃቸዋለን። የሚጠቅመውን ማወቅ ነው። የቤተ ክርስቲያንን ስርዓት እንዳናጠፋ እንዳናበላሽ፣ ስርዓቱ ሲበላሽ ደግሞ የራሱ የሆነ ቅጣት ስላለው የእግዚአብሔር ልጆች የምትዘምሩ ሰዎች ዝማሬውን አንዴት አቆሙና ወደዚህ እንድትመጡልን በእግዚአብሔር ፍቅር እንጠይቃለን። በብዙ መከራ

እግዚአብሔር ልጆች ለኔና ለእናንተ አርአያ ምሳሌና አብነት ትምንት የክርስትና ጭር ሆሄ ነው። ዛሬ እንድንማርባቸው የሆኑ በመንግስት ሰማያት የሚ ስለሆነ ነው የሚካስ ስለሆነ ነው። ክርስትናው የመጀመሪያው ምን ላይ ተመስሏል? መስቀል ላይ ምን ላይ ተመስሏል? መስቀል ላይ ቤተክርስቲያን የተመሰረተችው ለክርስቶስ ነው። ይህ ብቻ አይደለም። ክርስትና የተመሰረተ ደግሞ በምን ላይ ነው? በምኑ ላይ ነው አልኳቸው። በትንሣኤው ላይ ነው። ክርስቲያን ሁል ጊዜ በመከራ ደግሞ የሚኖር አይደለም። ትንሣኤ አለው። ድል አለው። ቅዱሳን አባቶቻችን ሰማዕታት መከራ ብቻ ተቀበሉ አይደለም የሚለን፣ አክሊልም ተቀዳጁ ይለናል። አያችሁ በስቃይ ውስጥ ማለት ብቻ ሳይሆን፣ ለምንድን ነው ደግሞ አክሊልም ስላለን። እስጢፋኖስ ማለት አክሊል ማለት ነው። ምን ማለት ነው አልኳችሁ? አክሊል ማለት ነው። ለዚህ ነው ቅዱስ አምብሮስ ሲናገር፣ ከምዕራባውያን አባቶች አንተ ሰማይቶ ቶሙ ለእስራኤል አንተ ለእስራኤል መብራት ነት ድምቀቷ ነት የሃይማኖት መብራት። የሃይማኖት ድምቀት የሃይማኖት ኮተብ ንፍ እያለ ቅዱስ እስጢፋኖስን ባመሰገነበት ድርሰ ተናግሯል። አስተውሎ የእግዚአብሔር ልጆች ክርስትናችን የተመሰረተበትን መሠረታዊ ጉዳይ በትክክል ማወቅ ከዛ የደረሱ ሁሉ የእግዚአብሔር ልጆች በክርስትናው በተለካው ልክ እንደሆነ ማስተዋል ያስፈልጋል። ዛሬ የቅዱስ እስጢፋኖስ ምኑ ነው? የሹመት በዓሉ ነው የተሾመበት ዕለት ነው። ጥቅምት 17 ሹመቱ ነው። ጥር አንድ ቀን ልደቱ ነው። እንደገና ደግሞ ሰማዕትነት የተቀበለበት ቀን ነው መስከረም አስራ አምስት ቀን እንደገና አጽመ ፍልሰቱ ቅዱስ እስጢፋኖስ የሰብ ነው። የሐዋርያት ሥራ ምዕራፍ ሰባት በጣም ር ስብከት ቁጥሩ ስልሳ ድረስ የሚደርስ የሐዋርያት ሥራ ምዕራፍ ሰባት ቁጥር ስልሳ ድረስ የሚደርስ እርት የሰበከበት ስብከት ነው። እንግዲህ ቅዱስ እስጢፋኖስን የምናየው ከጌታ ከመድኃኒዓለም ኢየሱስ ክርስቶስ ሞት በኋላ ከምዕመናን ወገን ከሰው ወገን ለመጀመሪያ ጊዜ ሰማዕትነትን የተቀበለ ስለሆነ ቀዳሜ ሰማዕት ይባላል። ሰማዕትነትን የተቀበሉ አሉ፣ ነገር ግን ከጌታ ሞት በኋላ ጌታመድኃኒተ ዓለም ኢየሱስ ክርስቶስ በሰላሳ ሶስት ዓመት ለሰው ልጆች ቤዛ ሆኖ እንደገና ደግሞ ወደ አባቱ ወደ እግዚአብሔር አብ ካረገ በኋላ በሰላሳ አራት ዓመት ደግሞ ቅዱስ እስጢፋኖስ ሰማዕት ሆነ። ከሰባት ወር በኋላ ጌታ ባረገ ከሰባት ወር በኋላ ምን ሆነ? ሰማዕት ሆኖ ሰማዕትነትን የተቀበለ ሆነ። ስለዚህ ቀዳሚ ሰማዕት የተባለውን። ስለዚህ ነው ክርስትና ወደ ኢትዮጵያ ሲገባ ማለት ነው። ቅዱስ እስጢፋኖስ ሰማዕትነት የተቀበለው በሰላሳ አራት ዓመተ ምሕረት ነው። ክርስትናም ወደ ኢትዮጵያ የገባው በሰላሳ አራት ዓመተ ምሕረት ነው። እኛ ክርስትናን የተቀበለው ጌታ ባረገ በሰባተኛ ወር ማለት ነው። ሰባት ወር ታውቃላቸው አለ። ጌታ ካረገ ሰባተኛ ወር ላይ እኛ ክርስትናም ተቀበልን። ገና ቅዱስ እስጢፋኖስ ደግሞ ሰማዕትነትን ተቀበለ። ከነቢያትም ነገድ ናቸው። እነዚህ ሁለት ቅዱሳን ገዛብቻ ተሳስ ሁለት ልጆችን ወለዱ። አንዱ ይሁዳ ደቀ አንድ ነገር ተፈጠረ። ምንድን ነው? ከአይሁድ ወደ ክርስትናው የገቡ ሰዎች መበለቶች እንደገና ደግሞ ከሌላም ከአሕዛብነት ወደ ክርስትናው ከገቡት ጋር ጸብ ተፈጠረ። በሐዋርያት ሥራ ምዕራፍ ስድስት ላይ ተጠቅሰዋል። ጸቡ ምንድን ነው? ምግብ በሚቀርብበት ሰዓት እነዚህ ከአይሁድነት ወደ ክርስትና የመጡት ሰዎች ለእኛ ምግቡ እየደረሰ አይደለም ከአዛብነትም የተነሸጡት እንዲህ አይነት ነገር አቀረበ። በዚህ ሰዓት ነው እንግዲህ ሐዋርያት አንድ ውሳኔ ወሰዱ። ምናሉ እኛ ወንጌልን እንጂ ማዕድን ልናገለግል አይገባም። ነገር ግንዱ በጥሩ ሁኔታ ያስተናግዱ ሊሰጡ ሊያጡ የሚሉ ሰባት ዲያቆናትን ንብ አርና ሰባት ዲያቆናት ተመረጡ። ከሰባት ዲያቆናት አንዱ ቅዱስ እስጢፋኖስ ነው። ዛሬ ቤተክርስቲያን የምታከብረው ከሐዋርያት የተቀበለውን ጸጋ ወንጌልን ለማስተማር እንዲሁም ደግሞ የሐዋርያትን ተሪክ ድካም ተከትሎ በዓለም ሁሉ እንዲሰም የተሾመ ሰማይትን መሪያም ነው። በረከቱ ከሁላችን ጋር ይሁን። ይህንን ሹመት መሰረት አድርጋ ዛሬ ቤተ ክርስቲያን ጥቅምት አስራ ሰባት ሹመቱን አተብሎች አስተው የቅዱስ እስጢፋኖስ ሂወት እጅግ በመጽሐፍ ቅዱስ መሳጭ ሂወት ነው። እጅግ መሳጭ ትልቁንም ትንሹንም የሚያስተምር ነው። ክርስቲያኖች መንፈሳዊ ዱስነት እንዴት ከመሜራ ነግርስን ቁጭ ብሎ መንፈሳዊ እውቀትን ሸምዶ ያንም ደስ ያሰኘ ሐዋርያ ነው ቅዱስ እስጢፋኖስ። ታዲያ ይህ ሰማይት የዚያብር ልጆች ዲያቆናት ዛሬም ቢሆን ልክ እንደ ቅዱስ እስጢፋኖስ ሆነው የመጀመሪያው በቤተ መቅደስ አገልግሎ፣ ሁለተኛው በመድረክ አገልግሎ ሊያገለግሉ ይገባል። ቅዱስ እስጢፋኖስ ሰላት ነበረ፣ ወንጌልን የሚያስተምር ነበረ። ወንጌው እያሉ አባቶቻችን ካህናት የሚጸልዩ የተመድረስ በዚህ ነው። የዲያቆናቱ የሚጸልዩ ጸሎት ነው። አያችሁ የእግዚአብሔር ልጆች፣ የቅዱስ እስጢፋኖስ በረከቱ ጸጋው፣ አማራጅነቱ ከሁላችን ጋር ይሆን። ሁላችን ከዚህ ሐዋርያ ከዚህ ሰማይት ተምረን ደግሞ እንዲሁ ርካሽ የሆነ ሳይሆን ውድ መስዋዕትነት ተቀብለን ለመንግስት እግዚአብሔር እንድንበቃ አምላካችን እግዚአብሔር ሁላችንንም ይርዳል። በብዙ መከራ በብዙ ወደ እግዚአብሔር መንግስት እንገባ ዘንድ ይገባል። ስጋውን በልተን ደሙን ጠጥተን ከገቡባት መውጣት ካገኙባት ማጣት በሌለባት እናታችን ቅድስት ድንግል ማርያም ወላዲት አምላክ ወዳለችበት መንግስቱ መንግስተ ሰማያት ያስገባል። ሀገራችን ኢትዮጵያን ዳሩ አንሳር ማሯን አንድነት አድርጎ ይጠብቅልን። ካህናቱን ከደብሩ ሽማግሌውን ከሀገሩ ታቦቱን ከመንበሩ ወጣቱን ከሰፈሩ እግዚአብሔር አያጥፋብን። በስርዓት ለእግዚአብሔር ይቆዩ። ክብርና ምስጋና ለአምላካችን ነው። አመስግናለሁ። ክብርና ምስጋና ማምላካችን እግዚአብሔር ይሁን። ለመመራችንን ቃል የታሰማለን ቃል የታሰማለን